ሰላም ጤና ይስጥልኝ። በዚህ በክፍል አራት ደግሞ የጊዜ መስፈሪያ ምድቦችን ማወዳደር ይላሉ አራተኛ ክፍል ተማሪዎች። ይህንን ለማየት ባጭሩ በይሄ ተግባር እጅግ በጣም ወሳኝ ነው። የሁለት ለምሳሌ የመጀመሪያው አክቲቪቲ ሁለት የግማሽ ማራቶን ራጮች ለመንበር ሲሰሩ በሺር በ1 ሰዓት ከ2 ደቂቃ ከ16 ሰከንድ ሲገባ፣ ማሩ ደግሞ 1 ሰዓት ከ4 ደቂቃ ከሁለት ሰከንድ ገባ ይላልና ከሁለቱ ሯጮች ፈጥኖ የገባው ማን ነው ነው ባጭሩ ይሄንን ፈጥኖ የገባው ማን እንደሆነ ሁለቱም አንድ ሰዓት አንድ ሰዓት የሚል አላቸው በዚህ አሁን እገሌ ብለን መናገር አንችልም ማወዳደር አንችልም ከዚያ በኋላ እዚ ጋር ከሁለት ደቂቃ ይላል የበሽር የማሩ ደግሞ ከአራት ደቂቃ ስለዚህ እዚ ላይ ተበላለጡ ማለት ነው ወደ ሰከንድ መሄድ አያስፈልግም ደቂቃ ላይ እኩል ቢሆኑ ወደ ሰከንዱ እንሄድ ነበር፣ ሰከንድ ማወዳደር እንገባ ነበር። ሰው ከሁለት ደቂቃ የገባው ሯጭ ወይም በሽር ፈጥኖ ገብቷል። ፈጥኖ የገባው አትሌት በምን ያህል ጊዜ ልዩነት ገባ? ይሄን ማቀናነስ ነው እንግዲህ ማለትም እንግዲህ ከማን ላይ ማንን እንቀንሳለን? ከማሩ የማሩ አንድ ሰዓት ከአራት ደቂቃ ከሀያ ሁለት ሰከንድ ነው። የበሽር ደግሞ አንድ ሰዓት ከሁለት ደቂቃ ከአስራ ስድስት ሰከንድ ነው። ስለዚህ ስናቀነስ ከሀያ ሁለት ላይ አስራ ስድስት መቀነስ እንችላለን፣ ስድስት ማለት ነው። እሺ ከአራት ላይ እዚህ ማለት ነው፣ ከአራት ላይ ሁለት መቀነስ እንችላለን፣ ሁለት ማለት ነው። ከአንድ ላይ አንድ ስንቀንስ ዜሮ ነው። ስለዚህ በ ሁለት ደቂቃ ከስድስት ሰከንድ ፈጥኖ ገብቷል ማለት ነው። ያው ነው መልካሙ። አንድ የግብረ ገብ መጽሐፍ አንብቦ ለመጨረስ መቶ አርባ አምስት ደቂቃ ሲወስድበት አየለች ደግሞ ሁለት ሰዓት ከአስር ደቂቃ ይላል። ሁለት ሰዓት ከአስር ደቂቃ። እሺ፣ ስለዚህ ጥያቄ ሀ ላይ ሁለቱ በፍጥነት አንብቦ የጨረሰው ማን ነው? ልዩነቱስ ነው የሚለው እዚህ ጋር እንግዲህ 145 ደቂቃ፣ ይሄ ደግሞ በሰዓት ነው የተሰጠው። ሰው ወደ ደቂቃ እንቀይረው። 2 ሰዓት ከ10 2 ሰዓት ማለት 120 ደቂቃ፣ 120 ደቂቃ 2 ሰዓት ማለት አይደል እንደገና አስር ደቂቃ አለ 120 እና 10 130 ደቂቃ። እዚህ ግን 145 ደቂቃ። ስለዚህ መልካሙ 4 145 ሲሆን አየለች ደግሞ 130 ሶ አየለች የተሻለ 100 145 እና 130 ስለዚህ 130 ሶ የሷ የተሻለ ይሆናል። ከሁለቱ ልጆች የንባብ ፍጥነት መካከል ያለው የጊዜ ልዩነት መቀነስ ነው። ከ145 ላይ 130 ስንቀነስ የ15 ደቂቃ ልዩነት አለ ማለት ነው። እዚህ ጋር በሰንጠረጁ ላይ የምታዩት እንግዲህ ከደብረ ብርሃን የተነሳበት አዲስ አበባ የደረሰበት እነዚህ ሰዓቶች ይሄ መነሻ ይሄ መድረሻ ከዛ የፈቸውን ጊዜ ማወዳደር ነው። አንዱን ልስራላችሁ ለምሳሌ መነሻ ሁለት ሰዓት ከሀያ ሁለት ደቂቃ ይሄ የደረሰው ደግሞ አራት ሰዓት ከሀያ ስለዚህ ከመድረሻው ላይ መነሻውን መቀነስ ነው። አራት ሰዓት ከሀያ ደቂቃ ሰከንድ የለውም። ይሄ ደግሞ ሁለት ሰዓት መነሻው ከሀያ ሁለት ስለዚህ አሁን ከሀያ ላይ ሀያ ሁለት ስንቀንስ እዚህ ጋር ከሀያ ላይ ሀያ ሁለት ስንቀንስ መቀነስ ስለማንችል ከዚህ ከሰዓት ላይ እንወስዳለን ማለት ነው። አንድ ሰዓት ስንወስድ አንድ ሰዓት ማለት ስልሳ ደቂቃ ማለት ነው። ስልሳ እና ሀያ ሰማንያ ከሰማንያ ላይ ሀያ ሁለት እንቀንሳለን። ከአስር ላይ ሁለት ስምንት ኢክስ ሰባት ሆናለች። ከሰባት ላይ ሁለት አምስት፣ ሀምሳ ስምንት እሺ፣ ሀምሳ ስምንት እሺ። ይሄ ሶሪ እቺ አራት ሶስት ሆናለች። ከሶስት ላይ ሁለት አንድ አንድ ሰዓት ከሀምሳ አምስት ደቂቃ አንድ ሰዓት ከሀምሳ ስምንት ደቂቃ የፈጀው ጊዜ በዚህ መሰረት ሌሎቹንም

ከ11 ላይ ዘጠኝ 3 3 ሰዓት ከ5 3 ሰዓት 3 ሰዓት ከ0 5 ነው የፈጀው ማለት ነው። በተመሳሳይ መልኩ ሌሎቹንም መስራት ይኖርባቸዋል። ማስታወሻ ዋላውራና ለዛሬ ይበጣኛል። በተለያዩ ምድቦች የተቀመጡ ለማወዳደር የተሻለው መንገድ ወደ አንድ አይነት መቀየር ነው። ይህምን ለማለት ነው የፈለገው። እዚህ ጋር ለምሳሌ እናወዳደር። እዚህ ጋር መልካሙንና የአየለችን የንባብ ፍጥነት ስናወዳደር እዚህ ጋር በደቂቃ እዚህ ጋር በሰዓት እና በደቂቃ የነበረውን ሰዓቱን ወደ ደቂቃ ቀየርኩት። ሁለት ሰዓት ስንት ነው? መቶ ሀያ ደቂቃ ሲደመር አስር መቶ ሰላሳ ደቂቃ። ስለዚህ ደቂቃ በደቂቃ ማወዳደር እንችላለን። ምን ማመር ከማማት ሲቲቪ ስቱዲዮ ለዛሬ በአጭሩ ይበቃኛል ው